የተወደዳችሁ የኢትዮፎረም ቤተሰቦች እንደምን ቆያችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን፣ ዋና ዋናዎቹን በቅድሚያም የአቶ ለማ መገርሳ ቤተሰቦች ታሰሩ። ብልጽግና ይህንን እርምጃ የወሰደው አቶ ለማ ወደ ፖለቲካ ይመለሳሉ የሚል ፍንጭ በመስማቱ አስሮ ለመደራደር ነው ተብሏል። በዚህም ወንድማቸውን ጨምሮ በገጠር የሚኖሩ ቤተሰቦቻቸውን ማሰሩም ተሰምቷል። የአቶ ለማ ባለቤትም ከተቀጠሩበት የመንግስት ስራ ብልጽግናዎች አሰናብተዋል። በዝርዝር የምንመለከተው ጉዳይ ይሆናል። ህወሓት የጦርነት ነጋሪት እየተጎሰመ ነው አለም። የፌዴራል መንግስት የተከዜ ዘብ እያለበት ሁመራና በአካባቢው ያሰማራውን ታጣቂ ሚሊሻ በማስመልከትም መደረግ አለበት ያለውን ገልጿል። ተፈናቃዮችና ስደተኞች ዋስትና ተሰጥቷቸው ሊመለሱ ይገባል ሲልም አሳውቋል። ታደምጡታላችሁ። ይህ በእንዲህ እንዳለ የብልጽግናው መንግስት አሁንም የትግራይ ተወላጅ የመከላከያ ሰራዊት አባላትን አስሮ እንደሚገኝ ተነገረም። በትግራዩ ጦርነት የተፈጸሙ ወንጀሎች ተጠያቂነት እንዲኖራቸው ደግሞ ድርጅቱ ጠይቋል። ይህንንም ይዘናል። አገዛዙ ሜዲካል ዳይሬክተሩን ጨምሮ ሐኪሞችን አሰርም። ዶክተሮች ጭምር ሕክምና እየሰጡ ከነነጭ ጋውናቸው ነው የጸጥታ አካላቱን አሰማርቶ ከሆስፒታል ያሰረው። ታደምጡታላችሁም። መንግስት የአዲስ ስታንዳርድ ቢሮ ንብረቶችን ወሰደም። ሰራተኞችንም ለሰዓታት አስሮ ፈቷል። ሌላኛው መረጃችን ነው። ብልጽግና የቁም እንስሳትን በቁጥጥር ስራው አልኳለም። በኮሪደር ልማቱ ላይ ጉዳት አስከትሏል ያለው አስተዳደሩ እነዚህን ጥፋተኛ ያላቸውን የቀንድ ከብቶችን እያንዳንዳቸው ላይ ቅጣት መጣሉንም አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። የአቶ ለማ መገርሳ ቤተሰቦች ታሰሩ። ብልጽግና ይህንን እርምጃ የወሰደው አቶ ለማ ወደ ፖለቲካ ይመለሳሉ የሚል ፍንጭ በመስማቱ አስሮ ለመደራደር ነው ተብሏል። በዚህም ወንድማቸውን ጨምሮ በገጠር የሚኖሩ ቤተሰቦቻቸውን ማሰሩም ሰምቷል። የአቶ ለማ ባለቤትም ከተቀጠሩበት የመንግስት ስራ እንዲሰናበቱ ተደርጓል። የብልጽግናው መንግስት በአቶ ለማ መገርሳ ላይ የእስር ትዕዛዝ አውጥቶም ፊልድ ማርሻሉን የፌደራል ፖሊስ ኮሚሽነሩን እና የደህንነት መስሪያ ቤቱን ባልደረቦች በተለያዩ ጊዜያት ወደ ጣሊያን ልኮ ነበሩም ተላልፈው እንዲሰጡት መጠየቁን መዘገባችን ይታወሳል። ለስልጣን ያበቃቸውን ስርዓት የዘረጉላቸውን ሰዎችን ገድለው የቅርብ ጓዶቻቸውን ክደውና ባለውለታዎቻቸውንም አስረው መነጋገሪያ የነበሩት ጠቅላይ ሚኒስትር አብይ አህመድ አሁን ደግሞ ወንበር ለቀው ለስልጣን ያበቋቸውና በአንድ ወቅትም የድህነት ጓደኛ ሲሉ ያወድሷቸው የነበሩት አቶ ለማ መገርሳን ለማሰር ትእዛዝ ቢያውጡም ተግባራዊ ማድረግ ግን እንዳልተቻላቸው ተነግሯል። በታንዛኒያው ከኦሮሞ ነጻነት ሰራዊት ጋር የከሸፈ ድርድር ከተደረገ በኋላ አላገን የአቶ ልማ መገርሳ ጉዳይ በከፍተኛ የመንግስት የስራ ኃላፊዎች ተይዞም ሽብርተኛ ድርጅትን ይደግፋልና አስራቹ አስረክቡን የሚል ጥያቄም ለጣሊያን መንግስት በተደጋጋሚ ያቀረቡ ቢሆንም አዎንታዊ ምላሽ ሳያገኙ ቀርተዋል። አገዛዙ እርሳቸውን ለማሰር ያደረገው ሙከራ አልሳካ ሲለው ቤተሰቦቻቸውን ወደ ማሰር መግባቱም ተነግሯል። አቶ ጀዋር መሐመድ እንደሚሉት ከሆነ የአቶ ልማ ወንድም ደረጀ መገርሳን ጨምሮም በርካታ ዘመዶቻቸውን አገዛዙ ወደ እስር ቤት አግዟል። በወለጋ ገጠሩ ውስጥ የሚኖሩ የአቶ ለማ ቤተሰቦችን ማሰሩን የአብይ አህመድን የፍርሃት ደረጃ ያሳያል ብሏል። ኢትዮ ፎረም ከቅርብ ቤተሰቦች ምንጭ ያገኘው መረጃ እንደሚያመላክተው ደግሞ የአቶ ለማ መገረሳ ታላቅ ወንድም ከሆኑት አቶ ደረጀ መገረሳ በተጨማሪ ሁለት የአጎታቸው ልጆችም ታስሯል። ብልጽግና ይህንን ያደረገው በተባበሩት መንግስታት ድርጅት ውስጥ የተቀጠሩበት ስራቸውን ያጠናቀቁት አቶ ለማ መገርሳ ወደ ፖለቲካ ይመለሳሉ የሚል መረጃ ሰምቶ ሲሆን ቤተሰቦቻቸውን አስሮ ለመደራደር ነው ሲሉ ምንጮች አጋርተውናል። አቶ ለማ መገርሳ በተያዘው የፈረንጆች ዓመት የመጀመሪያ ወራት ላይ በዓለም የምግብ ፕሮግራም ውስጥ የነበራቸው የስራ ውል ከተጠናቀቀ በኋላ ጣሊያንን ለቀው መውጣታቸውን ኢትዮ ፎረም ሰምቷል። ጠቅላይ ሚኒስትር አብይ ደህነት ጓደኛ ሲሏቸው የነበሩት አቶ እርሳም ወንበራቸውን ለቀው አሁን ላሉበት ስልጣን ባበቋቸው ጠቅላይ ሚኒስትሩ የወጣባቸው የእስር ማዘዣ መፈጸም ባለመቻሉና እርሳቸውም ወደ ፖለቲካ ሊመለሱ ነው በመባሉ በዝምታ ውስጥ እንዲቀጥሉ በመፈለጋቸው ምክንያት ይህንን የቤተሰብ እስር መፈጸማቸውንም አቶ ጀዋር ጠቁሟል። ዛሬ የአቶ ለማን ቤተሰብ ገጠር ገብተው ያሰሩት ብልጽግናዎች ከጥቂት ጊዜያት በፊትም የአቶ ልማ መገርሳ ባለቤትን ከሚሰሩበት ቆንስላ አባሯቸዋል። ጠቅላይ ሚኒስትሩ በለማ ላይ ጥርስ ከነከሱ መቆየታቸውን ያስታወሱት ምንጮች በ2012 ዓ ም መደመር የሚባል ፍልስፍና የለም የኢህአዴግን መፍረስን አልደግፍም በማለት መቃወማቸውን ተከትሎ ለስድስት ወራት በቤት ውስጥ ለቁም ስር እንዲዳረጉ መዳረጋቸውን መዘገባችን ይታወሳል። ይሁን እንጂ በወቅቱ በፓስተሮችና ና በአባገዳዎች በተደረገ የሽምግልና ጣልቃ ገብነት አቶ ልማ ፖለቲካዊ አስተያየት ላለመስጠት ተስማምተው በተባበሩት መንግስታት የምግብ ፕሮግራም ደብሊው ኤፍ ፒ ውስጥ እንዲቀጠሩም ተደርገው ቢቆዩም አሁን ግን በብልጽግናው አገዛዝ በስጋት ከመታየት አልተረፉም ሲሉም ምንጮቹ አስታውሷል። ህወሓት የጦርነት ነጋሪት እየተጎሰመ ነው አለ። የፌዴራሉ መንግስት የተከዜ ዘብ እያለ በኩመራና አካባቢው ያሰማረውን ታጣቂ ሚሊሻ በማስመልከት መደረግ አለበት ያለውንም አሳስቧል። ተፈናቃዮችና ስደተኞች ዋስትና ተሰጥቷቸው ሊመለሱ ይገባልም ብሏል። የፕሪቶሪያው ስምምነት ከተፈረመ ሁለት ዓመት ተኩል እንዳስቆጠር ያስታወሰው ህወሓት ስምምነቱ በሚጠበቀው ደረጃ ባለመፈጸሙ በትግራይ ላይ የታወጀው ጄኖሳይድ መልኩን ቀይሮ ሞትና ስቃዩ ቀጥሏል ብሏል። ዛሬም የትግራይ ሉዓላዊ መሬት በወራሪ ኃይል ስር ነው። በወራሪዎች ስር የሚገኙ ወገኖቻችንም ነጻ አልወጡም። የተፈናቀሉ ወገኖቻችን ወደ ቀያቸው ሊመለሱም አልቻሉም። በጦርነት የፈራረሰው ትግራይ መልሶ መገንባትም አልተጀመረም። የፖለቲካ ውይይት እየተካሄደ አይደለም። በአጠቃላይ የፕሬቶሪያው ስምምነት እስካሁን መድረስ የነበረበት ደረጃ ላይ ያልደረሰናም ለህዝባችን ምንም አይነት ትርጉም ያለው ለውጥ ሳያመጣ አመታት እየተቆጠረ ያለ ነው በማለትም ጽፏል። በወራሪዎች ስር ያሉ ወገኖቻችን እየተገደሉ እየተፈናቀሉ እየታሰሩና እየተሰቃዩ ነው የሚለው ህወሓት የጥይት ድምጽ እንዳይሰማ የተፈረመው የፕሪቶሪያው ስምምነት በወረራ ስር ላሉ ወገኖቻችን ከወረቀት ያለፈ ትርጉም አላመጣምም ብሏል። አሁንም ህዝባችን በማንነቱ እንዲሰቃይና በቋንቋው እንዲሸማቀቅ እየተደረገ ነው የሚለው ድርጅቱ ለብሔራዊ ክብርና ማንነቱ ሲታገል የነበረው ይህ ህዝብ አሁን በወራሪ ኃይል ወደ ብሔራዊ ጭቆና ዳግም ተመልሷል ሲል አንስቱም። ነገር ግን በኦህዴድ ብልጽግና የሚሰለጥነውን የተከዜ ዘብ የተባለውን ሚሊሻ የአዲስ አበባው መንግስት ያቋቋመው እንዳልሆነ አስመስሎ በመግለጫው ላይ

የብልጽግናው መንግስት በሰራዊቱ አዛዦች አማካኝነት የተከዜ ዘብ ሚሊሻን የሚያደራጅ ቢሆንም በኦህዴድ ጀነራሎች አማካኝነት የተሰማራ ኃይልም ቢሆን ህወሓት ግን ወራሪ ያለው አካል እንደ መሰረቱ አድርጎ በመግለጫው ላይ አትቷል። የትግራይ መሬትን የወረረው ኃይል የተከዜ ዘብ የሚባሉ የታጠቁ ወታደሮችን በየቀኑ እያስመረቀም በትግራይ ህዝብ ላይ የጦርነት ነጋሪት እየነፋ ነው ያለው ህወሓት። ይህም የሰላም ስምምነቱን የሚቃረን ዘላቂ ሰላም እንዳይፈጠርም ያለመ በመሆኑ እንዲያስቆም ቢጠየቅም እስካሁን የፈደሉ መንግስት ግን ይህንን ማስቆም አልቻለም ብሏል። የብልጽግናው መንግስት በጀት መድቦና ጀነራሎችን አሰማርቶ የሚያስታጥቀውን ታጣቂ ኃይል ከእርሱ ፍቃድ ውጭ የተቋቋመ አስመስሎ የሚያቀርበው ህወሓት የኢትዮጵያ መንግስት በፕሪቶሪያው ስምምነት መሰረት የትግራይ መሬትን የወረረው ኃይል ከኢትዮጵያ መከላከያ ሰራዊት ውጭ ያለውን በአስቸኳይ ያስወጣ ይላል። የተፈናቀሉና የተሰደዱ ወገኖቻችን ዋስትናቸው ተጠብቆ አሁኑን ወደ ቀያቸው ይመለሱ፣ በወራሪ ኃይሎች ስር ያለው ህዝባችን ነፃ እንዲወጣም የፌዴራል መንግስቱ ግዴታውን ይወጣ ሲልም ያክላል። የብልጽግና አገዛዝ ሜዲካል ዳይሬክተሩን ጨምሮ ሐኪሞችን አሰረ። ዶክተሮች ጭምር ሕክምና እየሰጡ ከነነጭ ጋውናቸው ነው የጸጥታ አካላቱን አሰማርቶ ከሆስፒታል ያሰረው ስድስት ኪሎግራም ወርቅ በሽልማት መልክ የሚያካብቱ በቤተሰቦቻቸው ስም ከ3200 ካሬ መሬት በላይ የሚወስዱ ርዕሰ መስተዳድር ስለመሆናቸው ለብልጽግናው ፕሬዚደንት ተጽፎ ማመልከቻ የገባባቸው ደስታ ሌዳሞ ርዕሰ መስተዳድር የሆኑበት የሲዳማ ክልል ሐኪሞች ተደጋጋሚ ጥያቄ ቀጥሏል። በእርግጥ ይህ ጥይት መሸመቻ ቸግሮት የማያውቀው የብልጽግናው አገዛዝ ደሞዝ መክፈል አልችልም ማለቱን ተከትሎ በሁሉም የሀገሪቱ አካባቢዎች የሚስተዋል ጉዳይ ነው። የሆነው ሁኖ ከሰሞኑ በሲዳማ ክልል ማዕከላዊ ሲዳማ ዞን በሚገኘው የአንጣጤ ሆስፒታል ደግሞ የመንግስት የጸጥታ ኃይሎች ሀኪምን ህክምናውን አቋርጦ ከነጋሁኑም ወህኒ ቤት የወረወሩበት ሁነት ተፈጥሯል። የሆስፒታሉን ሜዲካል ዳይሬክተር እና ሰባት የማኔጅመንት አካላትን ጨምሮ 14 የሚሆኑ የሆስፒታሉ ባለሙያዎች ፖሊስ ከስራ ቦታቸው ጭምር ወስዶ አስሯቸዋል ብለዋል አንድ ሰራተኛ። ትናንት ጠዋት በድንገት ሁለት ዶክተሮች ሰባት ነርሶችና ሌሎች ባለሙያዎችን ትፈለጋላችሁ በሚል ያለ ፍርድ ቤት መጥሪያ ከነጋው ናቸው ጭምር ወደ ሀንጣጤ የፖሊስ ጣቢያ አስገብተዋቸዋል። ቀሪ የሆስፒታሉ ሰራተኞች አንድ ላይ በመሆን ወደ ፖሊስ ጣቢያ ብንሄድም ከበላይ አካላት ታዘን ነው ያሰርናቸው የሚል ምላሽ ተሰጠን ሲሉ ማክሏል። የሰራንበትን ክፈሉን እየራበን እንዴት ሰው እናክን ብለው የጠየቁ ሐኪሞችን የብልጽግና አመራሮች ሚዲያ ላይ ስለከሰሳችሁ ሚዲያ የሚከፍላችሁ መስሏችኋል የሚል ምላሽ እንደሰጡም ነው የተናገሩት። ደሞዝ መጠየቅን ወደ ሌላ ተርጉመው ሜዲካል ዳይሬክተሩንና ማኔጅመንቱን ለምን ሰራተኛ ታሳምጻላችሁ ከወረዳና ከዞኑ መንግስት የሚተላለፍላችሁ ያላችሁን መመሪያ ለምን አታስፈጽሙም ብለው አስፈራሩ ሲሉም አክሏል። በአሜሪካ የ300 ሚሊዮን ብር ቤት የሚያስገዙ ርዕሰ መስተዳድሮች ያሉት ብልጽግናም 100 ዶላር እንኳን የማትሞላ የሀኪምና መምህራን ጎራ ሂደሞዝን ከመከልከል አልፎ የሚጠይቁትን እያሰረም ቀጥሏል። መንግስት የአዲስ ስታንዳርድን ቢሮ ንብረቶችን ወሰደም፣ ሰራተኞቹንም ለሰዓታት አስሮ ፈቷል። ቢሮ በጸጥታ ኃይሎች መወረሩንና ሰራተኞች መታሰራቸውን በማስመልከት ምንም አይነት ዘገባ እንዳይነገር መመሪያ መስጠቱም ታውቋል። ድርጅቱ ጥቃት በበዓል ዋዜማ ላይ እየተፈጸመብን ሆነ ተብሎ ነው ብሏል። ጋዜጠኞችን ማሰር፣ ለስደት መዳረግ ከኤርትራ እንዲበልጥ ያደረገው ምግባሩን የቀጠለበት የብልጽግናው መንግስት በነጻነት ለመስራት የሚጥሩ ሚዲያዎችን መዝጋቱንና ማጥቃቱንም ገፍቶበታል። ባለፉት ዓመታት የቴሌቪዥን የሬዲዮ፣ የጋዜጣ፣ የዩቲዩብ እና የመጽሔት ሚዲያዎችን በአጠቃላይ በብሮድካስትም በህትመትም ያሉ የመገናኛ ብዙሀንን በመዝጋትም ክብረ ወሰኖችን እየሰበረ ያለው የብልጽግናው አገዛዝ ዛሬም በአዲስ ስታንዳርድ ቢሮ ውስጥ ተመሳሳይ ነገር ማድረጉ ሰምቷል። ድርጅቱ እንዳስታወቀው የፌደራል ፖሊስ አዲስ ስታንዳርድ ንብረቶችና ሰራተኞች ሜክሲኮ በሚገኘው የማጎሪያ ማዕከል ወስዷል። ባሳለፍነው ሐሙስ የፌደራል ፖሊስ የጸጥታ ኃይሎች በሰራተኞች የመኖሪያ ቤትና በድርጅቱ ቢሮ ውስጥ ገብተዋል ያለው አዲስ ስታንዳርድ የሞባይል ስልኮች፣ ላፕቶፕ ኮምፒውተሮች፣ ፍላሽ ዲስኮች ተወስዷልም ነው ያለው። ሰራተኞቹ ከቢሮም ከመኖሪያ ቤትም ወደ እስር ቤት ተወስደው አንድ ቀንና ለሰዓታት ታስሮ መፈታታቸውን የጠቆመው ድርጅቱ ያገዛዙ የጸጥታ ኃይሎች ይህንን ማድረጋችንን ለየትኛውም አካል መናገር አትችሉም እያሉ እንዳስጠነቀቋቸው አስገድደው ፎቶግራፍ እንዳነሱ ተነሷቸው እንደዚሁም አካላዊ ማንገላታት እንደተፈጸመባቸው ማሳውቋል። ሰራተኞቹ በፈቃዳቸው የመስሪያ ቤቱን ንብረት ለፖሊስ እንዳስረክቡ ተደርገው በግዳጅ ሽርማቸውን እንዲያስቀምጡ መታዘዛቸውንም ጠቁሟል። መንግስት ይህንን ያደረገው በበዓል ሰሞን ዘገባዎችን እንዳንሰራ በማለም ነው ሲልም አክሏል። አሁንም የትግራይ ተወላጅ የመከላከያ ሰራዊት አባላት በፌዴራል መንግስቱ ታስረው እንደሚገኙ ተገለጸም። በትግራይ ጦርነት ወቅት የተፈጸሙ ወንጀሎች ተጠያቂነት እንዲኖራቸውም ድርጅቱ ጥሪ አቅርቧል። ቅድሚያ ለሰብአዊ መብቶች የተሰኘው መንግስታዊ ያልሆነ የመብት ተሟጋች ድርጅት የፌዴራል መንግስቱ በእስር ላይ የሚገኙ የትግራይ ተወላጅ የሆኑ የቀድሞ የመከላከያ ሰራዊት አባላት የፋሲካ በዓልን ምክንያት በማድረግ እንዲፈታ ነው ጥያቄ ያቀረበው። ድርጅቱ የትግራይ ተወላጅ የሆኑ 13 የቀድሞ የመከላከያ ሰራዊት አባላት አሁን በፌዴራል እስር ቤቶች ታስረው እንዳሉ እንደሚያውቅና ስም ዝርዝራቸውን በእጁ እንደሚገኝም ያሳውቋል። አገዛዙ ከ20 ሺ በላይ የመከላከያ ሰራዊት አባል የሆኑ የትግራይ ተወላጆችን ለስብሰባ ትፈልጋላችሁ በሚል ገና ከትግራዩ ጦርነት መጀመር ቀናትን አስቀድሞ በተለያዩ ወታደራዊ ጣቢያዎች ያሉ የሰራዊቱ አባላትን ካሰረ በኋላ በወታደራዊ ፍርድ ቤት እስከ ሞት የሚደርስ ቅጣት የጣለባቸው በርካታ የሰራዊት አባላት በስር ቆይተዋል። ከተገደሉትና ከተሰወሩት ውጭ በተለይም በዚህ ዓመት መጀመሪያ ደግሞ በርካታዎች መፈታት መከታታቸው ይታወሳል። የብልጽግናው አገዛዝ ለስልጣኑ መጽናት ሲዋደቁ የተማረኩበትን የራሱ ወታደሮችንም አስቀድሞ የካዳቸው ቢሆንም በኋላ ላይ ግን እንዳመነ የሚታወስ ሲሆን በእነዚህ ምርኮኛ ወታደሮች ተነጣይ ክፍለ ጦሮች ውስጥ እንዳካትታቸውም ይታወቃል። በትግራዩ ጦርነት የተማረኩበት 16 ሺ በላይ የሚሆኑ የብልጽግናው መንግስት ወታደሮችንም በተለያዩ ዙሮች የተለቀቁ ሲሆን እነዚን የኃይሌ ገብረስላሴ ታላቁ ሩጫ ፎቶሾፕ ናቸው ብሎክዷቸው የነበሩ ወታደሮችን በኋላ ላይ መንግስት ሀያ ስድስተኛና ሀያ ስምንተኛ ተነጣይ ክፍለ ጦሮች ብሎ መልሶ በማደራጀት በምስራቅና ስድስተኛ እስር እንዲገቡ ማድርጓቸው ነበር። ቀሪዎቹን ደግሞ ሳትዋጉ ለጠላት እጅ ሰጥታቸዋል በሚል በተለያዩ እስር ቤቶች ውስጥ እንዳጎራቸው መዘገባችንም የሚዘነጋ አይሆንም። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር በክልሉ በተለያዩ ቡድኖች መካከል ያለው የፖለቲካ ልዩነትን ለመፍታት ቅድሚያ እንዲሰጥ ያሳሰበው ቅድሚያ ለሰብአዊ መብቶች በትግራይ ያለው የጦርነት ደመና በጊዜ ካልተቀረፈም ከፍተኛ ወደሆነ የሰብአዊ መብት ሰት ያመራል በማለትም አስጠንቅቋል። በክልሉ የሰፈነው የፖለቲካ ፍላጎቶችን በጠመንጃ አፈሙዝ የማስፈጸም አካሄድም አደገኛ ነው ሲል ድርጅቱ ስጋቱን ገልጿል። ድርጅቱ በሌትናንት ጀነራል ታደሰ ወረደ የሚመራው አዲሱ ጊዜያዊ አስተዳደር በፕሪቶሪያው የሰላም ስምምነት መሰረት ሁሉም የህብረተሰብ ክፍሎችን የሚወክል አደረጃጀት እንዲኖረው፣ እንደዚሁም አካታችና አሳታፊ እንዲሆን ምርጫ እስኪደረግ ድረስ ባለው ጊዜም ለህዝቡ አስፈላጊ የሆኑ መሰረታዊ አገልግሎቶች እንዲቀርቡ የወደሙት ተጠግነው ወደ አገልግሎት እንዲመለሱና ተፈናቃዮች ደህንነታቸው ተጠብቆ ከክረምት በፊት ወደ ቀያቸው እንዲመለሱ እንዲደረግ ከዚህ በተጨማሪም በጦርነቱ ወቅትና ከጦርነቱ በኋላ ለተፈጸሙ የወንጀል ድርጊቶች ተጠያቂነት እንዲረጋገጥ የማድረግ ኃላፊነቱ ሊወጣ እንደሚገባም አመላክቷል። በዋናነት ደግሞ በጦርነቱ ለተፈጸሙ ወንጀሎች ፍትህ የማረጋገጥ ተግባርን በተመለከተም እስካሁን ተጨባጭ ስራ አልተሰራም ያለ ሲሆን ጊዜያ ያስተዳድሩ በዚህ ጉዳይ ላይ ግልጽ አቋሙን እንዲያሳውቅም ጠይቋል። ብልጽግና የቁም እንስሳትን በቁጥጥር ስራው አልኳልም በኮሪደር ልማቱ ላይ ጉዳት አስከትሏል ያሉ አዲስ አበባ ከተማ አስተዳደር እነዚህን ጥፋተኛ ያላቸውን ከብቶች ላይም ቅጣት መጣሉን ይፋ አድርጓል። በአዲስ አበባ ከተማ ነዋሪዎችን ነቅሎ ሳርና ሕንጻ አምፖልና ዘንባባ እየተከለ የሚገኘው አገዛዙ እነዚህን ዘንባባዎች ነኩ ሳሬንም ረገጡ ያላቸውን ድሃ ነዋሪዎችን በመቶ ሺዎችና በሚሊዮኖች መቅጣቱን ሲገልጽ ነበር። ከዓለም አቀፍ የገንዘብ ተቋማት ብድር ተቀብሎ ፖሊሲያቸውን እያስፈጸመ የሚገኘው ይኸው ስርዓት የገቢ መንገዶችን ያሳድግ ዘንድ ታዟልና እዳው ወደ ዜጎች ወድቋል። ዜጎቹን በመቅጣት ስልሳ ቢሊየን ብር የመሰብሰብ እቅድ ያለው የብልጽግናው መንግስት ከአዲስ አበባ ሹፌሮች ብቻ በዘጠኝ ወራት ውስጥ ስድስት መቶ ሚሊዮን ብር በቅጣት ሰበሰቡ። መንገድ ላይ ሲሸኑ ካገኘኋቸው ነዋሪዎችም አዲስ አበባ ላይ መቶ ሺ ብር ተቀበልኩ ያለው ከቀናት በፊት ነው። አሁን በበዓል ሰሞኑ የተሰማው መረጃ ደግሞ ከዚህ የቀጠለ ነው። የኮሪደር ልማቱ ላይ ጉዳት ያደረሱ ያላቸውን ከብቶችን በቁጥጥር ስር አውሎ ወደ እስር መውሰዱን የገለጸበት እነዚህ 13 ከብቶችን በቁጥጥር ስር አውሎ ያሳየው ደግሞ በአዲስ አበባ ከተማ አስተዳደር ቦሌ ወረዳ 12 ነው። በቸልተኝነት ኮሪደሩ ላይ ላደረሱት ጥፋትም የቀንድ ከብቶቹ እያንዳንዳቸው አምስት ሺህ ብር ቅጣት ተላልፎባቸዋል። 13 ከብቶችም የኮሪደር ልማቱ ላይ ጉዳት በማድረሳቸው በድምሩ 65 ሺህ ብር በቅጣት የከብቶቹ ባለቤቶቹ እንዲከፍሉ ተደርጓል፣ ይላል አስተዳደሩ ያወጣው መግለጫም ይህንን ቅጣት ከፍለው ተለ ቀዋል በማለት የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን፣ ቸር ያሰማን።